ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። በናፈቀው ልቤ በናፈቀው ልቤ በስሱ ጎኔ ሰላም ብያቸዋለሁ እና በጣም ጠፍቻ በጣም ጠፍቻለሁ አንዳንድ ነገሮችንም እየሰማሁ ነበረ። ነገር ግን ያው ውሸት ስለሆነ ቪዲዮ መስራት አልፈለግኩኝም። ያው ብሩኬና ሃይሚ። ጣፋ ሲሉ ምንጊዜም የሆነ የሆነ ነገር ይባላል። ይሄ የተለመደ ነው። ምን እናውራ፣ ምን እናዋሽ፣ ምን በምን ስም እናጥፋ የሚሉ አብዛኞቹ ስም አጥፊዎች አሉ። ከሁለቱም ወገን ከሃይሚም ከብሩኬም፣ ያው ጥላት ምን ሰርቶ ይብላ በሚለው ማለት ነው። አንደኛው የብሩኬና የሃይሚ ጉዞ ተሰረዘ የሚል ውሸት ነው። እኔ እኮ ቆይ መች ተጀመረና ነው ፕሮሰሱ፣ የተሰረዘው ሲጀምሩስ? ነግረውናል። መተዋል፣ ሰሞኑን ጠፍተዋል። ከየት እያመጣችሁት ነው እንደዚህ አይነቱን ውሸት የምትቆልሉት? በጣም በጣም ያሳፍራል። እውነት ለመናገር እነሱ ካሰቡበት እነሱ ካቀዱት እነሱ ለመሄድ ከተዘጋጁበት ምንድን ነው የሚያስተጓጉላቸው ነገር? ምን ሊፈጠር ይችላል? ባለፈው ጊዜ እኮ ብሩኬ መጥቷል። ዛሬ ሀይሚ ለመምጣት ምን ደግሞ ብሩኬና ሀይሚ አብረው አይሄዱም። ለምንድን ነው የማይሄዱት? ብሩኬ እና ሀይሚ አብረው ነው የሚሄዱት ም ካለባችሁ አብሮ ይመጣሉ። እናንተ ግን ዝም ብላችሁ ውሸት አታውሩ፣ ጥሩ አይደለም። ዛሬ ደግሞ ሀይሚዬ ፈታ እያለች ነው፣ በትክታክ መንደር ብቅ ብላለች። ጠፍታ ነበረ። ሀይሚዬ ግን እንደዚህ እንደምንወድሽ እንደምንናፍቀሽ እያወቅሽ ለምንድን ነው ጥፍት የምትው? መወደድ እንደዚህ ነው እንዴ? እንደዚ ያደርጋል እንዴ መወደድ? ውዶቼ በጣም ከባድ ነው እውነት። እንደዚህማ አትጥፊ። ለማንኛውም ግን ይመችሽ፣ አንቺን ይመችሽ። አንቺ ደስተኛ ሁን እንጂ ችግር የለውም። ዋናው ባለሽበት ቦታ ሆነሽ ፈታ ማለትሽ እና ደስተኛ መሆንሽ ነው የሚያስፈልገው። ደግሞ የሆነ ፖስት አይቼ ኢንስትግራም ላይ ጠዋት እንዴት ውዶቼ ስልኬን ከእጄ ልጥለው ትንሽ ነበር የቀረኝ። የምሬን ነው ብላችሁ ያው ስልኬን በጣም ስለምወደውን ያልጣልኩት ከእጄ ላይ እንጂ የደነገጥኩት ድንጋጤ አጠይቁኝ። የምር ግን ስልኬን በፍቅር ነው ከልቤ ነው ምወደው በጣም ነው ምሳሳለት። ብደነግጥ ራሱ የሆነ ነገር አይቼ ስልኬ ላይ ስልኬን አስብዬ ላስቀምጠው እችላለሁ ወይንም የሆነ አብሬ ለወድቅ እችላለሁ ምናምን ነገር እኔ በጣም ስለማስበው ይመስለኛል እንደዛ መሳሳልት አዋ እንዴ ውዶች ከምንም በላይ ስልካችሁን ውደዱት ጊዜያችሁን ስራችሁን እንኳን ጨርሳችሁ አረፍ ስትሉ ስልካችሁን ይዛችሁ ነው አደል ፈታ የምትሉት ማን ፈታ ያደርጋችኋል በስደት ሀገር ከምንም በላይ በስደት ሀገር ስትኖሩ ራሳችሁንና ስልካችሁን ውደዱስ ስ ይሄን ነው የምመክራችሁ ለእናንተ ቢሆን ማለት ነው እና በጠዋት ነው ያንን ፖስት ያዩትኝ እና በጣም ነው የደነገጥኩት እውነት ለመናገር አሁን ደግሞ ወደ ቲክቶክ ዞር ዞር ስል ሀይሚዬ ፈታ እያለች ችን ቪዲዮ የሆነ ቪዲዮ ለቃለችና አልኩኝ ተረጋጋሁኝ የሚወረወር የሌላ ነው እነሱ ደግሞ ሌላ ነው። ትናንትና ደግሞ ብሩኬ በሌላ ሰው ቤት መጥቷል። ሀይሚናት ያልመጣችው እንጂ ብቻ የሆነ በቃ ተው። እነዚህ ልጆች ሲጠፉ ያልሆነ ውሸት ባታወሩ ጥሩ ነው። ዝም በቃ ዝም ዝም ታማን ገደለ እና ዝም ብንል ጥሩ ነው። ውሸት ከምናወራ ጥሩ አይደለም። ውሸት ያድግብናል። ይሄ ለሰብስክራይብ ለምን ብለን እውነት እኔ